ሰላም ጤና ይስጥልኝ። ዶክተር ዓለም ነኝ። አንዳንድ ሰዎች ብጉር እናጠፋለን በሚል ሰበብ ብጉሩን በማፈንዳታቸው ምክንያት የባሰ ብጉሩ ሲባባስ ይስተዋላል። ይህም የሚሆንበት ምክንያት ብጉሩ እንዲፈጠር ምክንያት የሆነው የሲበም የተባለው የተፈጥሮ ቅባት የያዘው የቆዳ ቀዳዳ እንዲሰነጠቅ እና ከአንዱ ወደ አንዱ ቦታ እንዲሸጋገር ምክንያት ስለሚሆን ነው። በዋነኝነት ብጉሩ እንዲፈጠር የሚያደርገው በቆዳ ስር የሚገኙ የተፈጥሮ ቅባት ወይም ሲበም በከፍተኛ መጠን በሚመረትበት ጊዜ ነው። ይህ የተፈጥሮ ቅባት ወደ ቆዳ የላይኛው ክፍል በመውጣት ቆዳም ለስላሳ እና ጥሩና እርጥበታማ እንዲሆን የሚያደርግ ነው። ነገር ግን ይህ የተፈጥሮ ቅባት ወደ ቆዳ የላይኛው ክፍል የሚወጣበት ቀዳዳ ወይም መንገድ በሚዘጋበት ጊዜ እብጠት ይፈጥርና የቆዳ የላይኛው አካባቢ መጠራቀም ይጀምራል። በዚህም በቆይታዎች ውስጥ ወደ ላይ በመውጣት መቅላትና እብጠት እንዲፈጠር ምክንያት ይሆናል። በዚህ ቪዲዮ የብጉር ዋና ዋና መንስኤዎችን እንመለከታለን። በመቀጠልም ብጉሩን ለማጥፋት የሚወሰዱ የመፍትሄ አማራጮች እንመለከታለን። በመጨረሻም ብጉር ከመከሰቱ በፊት በቅድሚያ የምንከላከልባቸውን ዋና ዋና የቅድመ መከላከል ማዕከል ሀሳቦችን እንነጋገራለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። እርሶም ከብጉር ጋር ያለውትን ሀሳብ በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሆኑ። አዳዲስ ጠቃሚና ጤናነክ ቪዲዮዎቹን ስንለቅ ወዲያውን እንዲደርሱ የደወል ምልክቷን ይጫኑ። መልካም ቆይታ። ብጉር በሕክምና ስሙ አክኔ የሚባል ሲሆን በሁሉም የእድሜ ክልል ላይ ባሉ ሰዎች ላይ ይከሰታል። በተለይ በጉርምስምና እድሜ ላይ ባሉ ሰዎች ላይ በብዛት ይታያል። በአንጻራዊነት ፊታቸው ላይ ወዝ ወይም ቅባታማነት የሚበዛባቸው ሰዎች እነሱ ላይ ብጉር የመከሰቱ ዕድል ከፍተኛ ነው። ብጉር ወይም አክኔ ምንም አይነት የጤና ችግር ባይኖረውም አንዳንዴም የሚከስምበት ጊዜ ከውጭ አሊያም ወደ ውስጥ ምልክት ሊፈጥር ይችላል። ቅድም በመግቢያችን እንደጠቀስነው በዋነኝነት ብጉር እንዲከሰት የሚያደርገው የቆዳ ቀዳዳዎች ወይም ሄር ፎሊክልስ በ ቅባትና እና በሞቱ የቆዳ ህዋሳት በሚደፈንበት ጊዜ መውጫ ስለሚያጣ የቆዳ ሽፋንን ከፍቶ ወደ ላይ በመውጣት እብጠትና መቅላት እንዲፈጠር ያደርጋል። በዋነኝነት የቆዳ ቀዳዳ እንዲደፈንና ብጉር እንዲፈጠር የሚያደርገው የቅባት ወይም የሲበም ምርት ሲሆን ከመጠን በላይ የሆነ የሲበም ምርት የቆዳ ቀዳዳዎች በመድፈን ለብጉር መከሰት ዋነኛው አስተዋጽኦ ያደርጋል። ይህ ሲበም ብዙውን ጊዜ ከፀጉር ስሮች አጠገብ ከሚገኙት የቅባት እጢዎች የሚመረጥ ቅባት ያለው ፈሳሽ ሲሆን ይህ ፈሳሽ በዋ

ፋቲያ አሲድ ዋክስ ኢስተርስ ትራይግላይሴሬትስ ስኳሊን የተባሉ የቅባት ሞሌኪሎች ድብልቅ ነው። ይህ ሲበም የቆዳችንን ገጽታ በመሸፈን እርጥበት እንዳይተን በመከላከል ቆዳችን እንዲለሰልስና እንዳይደርቅ ይረዳል። ከዚህ በተጨማሪ በቆዳ ላይ መከላከያ ሽፋን በመፍጠር ከውጭ የሚመጡ ጎጂ ባክቴሪያዎች እንዲሁም ፈንገሶችና ሌሎች በሽታ አምጪ ተዋሲያን ወደ ቆዳችን እንዳይገቡ ይከላከላል። ነገር ግን ከመጠን በላይ የሆነ የሲበም መመረት የቆዳ ቀዳዳዎች እንዲደፈኑ ምክንያት ስለሚሆን ለብጉር መከሰል

ይህ ቅባት ወይም የሲበም ምርት እንዲጨምር በዋነኝነት ምክንያት የሚሆነው የሆርሞን መለዋወጥ ነው። በተለይ በጉርምስና እድሜ ወቅት የአንድሮጅን ሆርሞን መጠን በወንዶችም ሆነ በሴቶችም ላይ በከፍተኛ ሁኔታ ጨምራል። እነዚህ ሆርሞኖች የቅባት እጢዎችን በማነቃቃት ብዙ የሲበም ምርት እንዲያመርቱ ያደርጋሉ። በዚህም ምክንያት ለብጉር ተጋላጭነት እንዲጨምር ያደርጋሉ። ሌላው በተለይ በሴቶች ላይ የሆርሞን መለዋወጥ እንዲከሰት የሚያደርገው የወር አበባ ሂደት እንዲሁም እርግዝና ነው። ሴቶች በእነዚህ ጊዜያት ላይ የሆርሞን መለዋወጦች ስለሚ ከሰትባቸው የሲበም ምርት በከፍተኛ ሁኔታ ሊጨምር ይችላል። በዚህም ምክንያት ለብጉር የመጋለጥ እድላቸውን ከፍ ያደርገዋል። ሌላኛው የቆዳ ቀዳዳ እንዲደፈን እና ብጉር እንዲፈጠር የሚያደርጉት የሞቱ የቆዳ አዋሳት ናቸው። እነዚህ የሞቱ የቆዳ አዋሳት ጊዜያቸው ሲያበቃ ከቆዳ ላይ ይረግፋሉ። አንዳንዴ በሚረግፉበት ጊዜ ከተፈጥሮ ቅባት ወይም ሲበም ጋር በመቀላቀል የጸጉር ቀዳዳዎችን ሊደፍኑ ይችላሉ። ይህ የጸጉር ቀዳዳ መደፈን ኮሚዶን የሚባል የብጉር መነሻ እንዲፈጠር ያደርጋል። እነዚህም ጥቁር ራስና ነጭ ራስ በመባል ይታወቃሉ። ይህ ቪዲዮ እየጠቀሙት እንደሆነ እርግጠኛ ነኝ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። እርሶም ከብጉር ጋር ያጋጠሙትን ሐሳብ በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሆኑን። አዳዲስ ጠቃሚና ጤና ነክ ቪዲዮዎችን ስንለቅ ወዲያውኑ እንዲደርስዎ የደወል ምልክቷን ይጫኑ። እስከ ቪዲዮ መጨረሻ አብራችሁን ቆዩን። ከዚህ በመቀጠል ብጉርን ለማጥፋት የሚወሰዱ የመፍትሄ አማራጮችን ስንመለከት በዋነኝነት እነዚህ የመፍትሄ አማራጮች የሚሰጡት ብጉሩ እንዳለበት ደረጃ ሲሆን፣ በሐኪም ትእዛዝና ያለ ሐኪም ትእዛዝ የሚወሰዱ አማራጮች አሉ። ያለ ሐኪም ትእዛዝ የሚወሰዱት ኦቨር ዘካውንተር ፕሮዳክትስ በመባል የሚታወቁ ሲሆን ለቀላልና ለመካከለኛ የብጉር ደረጃ የሚያገለግሉ ናቸው። ከእነዚህም ውስጥ ቤንዙዌል ፐሮክሳይድ፣ ሳሊሲሊክ አሲድ ይገኙበታል። እነዚህ ምርቶች በክሬም በክሊንሰርና በቅባት መልክ የሚገኙ ሲሆን በዋነኝነት የሞቱ የቆዳ ሕዋሳትን እና ከመጠን በላይ ቅባትን ከቆዳ ቀዳዳዎች ውስጥ በማስወገድ ይሰራሉ። ከዚህ በተጨማሪ እነዚህ ፕሮዳክቶች ብጉሩን የሚያመጡ ባክቴሪያዎች በተለይ ኩቲ ባክቴሪየም የተባሉ ባክቴሪያዎችን በመግደል ብጉሩን ያስወግዳሉ። አንዳንድ ጊዜ እነዚህ ፕሮዳክቶች መጠቀም ቆዳን ሊያደርቁ ይችላሉ። በተለይ በመጠቀም ጊዜ የቆዳ መቆጣት ካለ መጠቀም ማቆም ያስፈልጋል። ሌሎኞቹ በሐኪም ትዕዛዝ የሚወሰዱ ብጉሩን ለማጥፋት ከሚጠቅሙ ፕሮዳክቶች ውስጥ አንዳንዱ በመቀባት አንዳንዱ በመዋጥ የሚወሰዱ አሉ። በመቀባት ከሚወሰዱት ውስጥ ለምሳሌ ትሬቲኖይን፣ አዳፓሌን፣ ክሊንደማይሲን አዜላይ ካሲድ የመሳሰሉት ይገኙበታል። እነዚህ በመቀባት የሚወሰዱ ፕሮዳክቶች ቀደም የጠቀስናቸው ያለ ሐኪም ትዕዛዝ የሚወሰዱት ኦቲሲ ፕሮዳክትስ ለውጥ ካላምጡና ካላመጡና ብጉሩ ከፍተኛ ደረጃ ላይ ከሆነ በቆዳ ሐኪም ትዕዛዝ መሰረት የሚወሰዱ ፕሮዳክቶች ናቸው። እንደ አማራጭ አድቫንስድ የሆኑ የህክምና አማራጮች ያሉ ሲሆን ብጉሩን ለማጥፋት እንደ ሌዘር ቴራፒ አይነት ያሉ የህክምና አማራጮች ጥቅም ላይ ሊውሉ ይችላሉ። በመጨረሻም ብጉር ከመከሰቱ በፊት በቅድሚያ የምንከላከልባቸውን የቅድመ መከላከል ሐሳቦችን ስንመለከት የመጀመሪያው የምንጠቀማቸውን የቆዳ ምርቶች በአግባቡ መምረጥ ነው። ለምሳሌ ነን ኮሞዶ ጄኒክ የሚባሉት ምርቶች ምንም አይነት የቆዳ መደፈን የማይፈጥሩ ስለሆኑ ብንጠቀማቸው ይመከራል። ሌላው ከመተኛት በፊት የተቀቡትን ሜካፕ ማስወገር ነው። የተቀቡትን ሜካፕ ሳያስወግዱ መተኛት የቆዳ ቀዳዳዎች እንዲደፈኑ ስለሚያደርግ ለብጉር ሊያጋልጥ ይችላል። ሌላው ብጉርን አለመነካካት ወይም አለመጨፍለቅ ነው። ብጉርን መጨፍለቅ ወይም መፋቅ ባክቴሪያዎች ሊያሰራጭ ስለሚችል ኢንፌክሽን፣ ዘላቂ ጠባሳ እና የቆዳ ቀለም ለውጥ ሊያመጣ ይችላል። ሌላው ለንጽህና አጠባበቅ ትኩረት መስጠት ያስፈልጋል። ለምሳሌ ፊትም በቀን ሁለት ጊዜ መታጠብ ያዘውትሩ። ጠዋት ሲነሱ፣ እንዲሁም ማታ ሲተኙ በለስላሳና ከቅባት ነጻ በሆነ ክሊንሰር መታጠብ አስፈላጊ ነው። ሌላው በተቻለ መጠን ጸጉርን ፊት አካባቢ አለማድረግ ነው። በተለይ ጸጉሮ ቅባታማ ከሆነ የፊት ቀዳዳዎችን ሊበክል እንዲሁም ሊደፍናቸው ይችላል። ከዚህ በተጨማሪ ንጹህ ትራስ ልብስ መጠቀም አስፈላጊ ነው። የሞቱ የቆዳ ህዋሳት እና ቅባት በትራስ ልብስ ላይ ሊከማች ስለሚችል የትራስ ልብስን ንጽህና መጠበቅ አስፈላጊ ነው። ሌላው ከፀሐይ ጨረር መጋለጥ የሚከላከሉ ፕሮዳክቶችን መጠቀም ጠቃሚ ነው። ከመጠን በላይ የፀሐይ ጨረር ብጉርን ሊያባብስና ጠባሳዎችን ይበልጥ እንዲጎሉ ሊያድርግ ይችላል። ስለዚህ እንደ ሰነስክሪን ያሉ የፀሐይ ጨረር መከላከያ ፕሮዳክቶችን መጠቀም አስፈላጊ ነው። እነዚህን የመሳሰሉ የቅድመ መከላከያ ዘዴዎችን ከተጠቀምን አስቀድመን ብጉር ከመከሰቱ በፊት መከላከል ያስችሉናል። ከተከሰተ በኋላም ለተሻለ ህክምናና ለውጥ የህክምና ባለሙያ ማማከር በጣም አስፈላጊ ነው። ይህ ቪዲዮ እንደጠቀሙት እርግጠኛ ነኝ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። እርሶም ከብጉር ጋር በተያያዘ ያሉትን ሀሳብ በኮመንት መስጫ ውስጥ ያጋሩን። ይህ ሀሳብ ይመለከተዋል ብሎ ለሚያስቡት ሰው ሼር በማድረግ እርሶም አንድ የመፍትሄ አካል ይሁኑ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንድ አካል ይሁኑ። አዳዲስ ጠቃሚና ጤና ነክ ቪዲዮችን ስንለቅ ወዲያውኑ እንዲደርሱ የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።